አሌይኩም ወራህመቱላሂ ወበረካቱ ወደና የተከበሯችሁ የሚዛን ሚዲያ ተከታታዮች፣ በዛሬው ፕሮግራማችን በቅርቡ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ከኢማሞችና እንደዚሁም ከኮሚቴ ከመስጂድ ጋር በተያያዘ ኢማሞችን አላፈናቀልኩም ወይንም አላባረርኩም እንዲሁም ኮሚቴዎችንም አልቀየርኩም የሚል መግለጫዎችን አውጥቶ ነበረ። ይህንን አስመልክቶ በዛሬው ጉዳያችን የምንቃኘው ወይም በዛሬው ጉዳያችን ቆይታ የምናደርግ ይሆናል ማለት ነው። ተከታተሉ። ቅድሚያ ራሳችሁንም የምታስተዋውቁልን ብዬ ነው።

ተስፈራርች ው ተገባህ እንደዚህ እንደዚ እናረግሃለን እንገድልሃለን እናሳስርሃለን በሚል ያው ዝም እየተቀመጫለን። ውፈር ይባላል የመጣሁት ከአቃቂ ቃሊቲ ክፍለ ከተማ ነው። የማገለግለው ቃሊቲ ሐምዛ መስጊድ የሚባል ቸራሪ አካባቢ የነበረ መስጊድ ነበር። ከዛሬ ሁለት ዓመት ነው፣ ሁለት ሺህ አስራ አምስት ነው። መጅልሱ ከስራም ከደቦ ዝም ያገደኝ ያገደበት ሆነ፣ ማስረጃም አለኝ። እንደ ኢብራሂም መስጂድ እንደ ኢብራሂም መስጂድ ቅድመ መጅሊስ የነበረውን አካባቢያችሁ ላይ ከአካባቢ ማህበረሰቡ የነበረው እውነት እንደገና ደግሞ አካባቢያችሁ ላይ ማህበረሰቡን የምታገለግሉበት የነበረውን ሂደት የመስጂዱ ሰላምን በተመለከተ ምን ይመስል ነበረ? ከሱጀሰብቅድመ መጅሊስ ወይም ደግሞ የአዲሱ ሰለፊያ ወይም ደግሞ አቡያ ከመምጣቱ በፊት የነበረው ኢብራሂም መስጂድ በጣም የተለየ ነበር። በጣም ሰው አንደኛ ኢማም የሚባለው ነገር ሰው የሚወዱ መሆን አለበት። ስለዚህ እኔ ከህዝቡ ጋር የነበረኝ በጣም ደስ ይል ነበር እና ህዝቡ ወዶን በረመዷን በሁሉ ነገር አድካሮችን፣ ዚክሮችን የረመዷን ተወሰናቶች አሉ፣ አድካሮች አሉ በተለይ በነዛ በጣም ህዝቡ ይደሳ ነበር እና እነዛም ከሶስት ዓመት የበለጠ እብራሂም መስኪል ላይ በህዝቡ ፍላጎት በህዝቡ ውደታ እንደዚሁም ደግሞ ኮሚቴዎች ወደው ፈቅደው ከአንድ ያሉ ሶስት ጊዜ ይህን እዛ ቦታ ላይ ከመጡ በኋላ በመሐባ በደስታ በደስታ እስከ 3 አመት ከዛም በላይ እና ደስ ነበር ይህዙ ማለት ነው ዶክተር ከማህበረሰቡ አይነበራችሁ ግን እንደት ምን ይመስላል ምጭላችሁ ላይ ነበርው የሰላም ሂደትስ ሰላም የተጠበቀ ነበር ወይ እንዴት ነበር የምታሳልፉት ከዚህ ከመጅሊስ ካደሙ ነበር ነበር ምን ይመስል ነበር እንዴ ስለላ አልহামዱሊላህ እኛ ማበረሰቡ እኔ ጠውቶኝ ማያቀም ከቶም አሁን በ ስራ ባቆምኩበት ደረጃ ለምንድን ነው ሶላት የማትገባው? በምንድ ነው ወይስ ለምንድ ነው ለእኛ የማትነግረን? የሚል ብዙ ጥያቄዎች እየመጡብኝ ነው። ግን እኔ ያው እስኪ ቆይማ ጊዜው ትንሽ እስከሚያልፍ ድረስ ተረጋጋተ ብዬ ነው የሚል መልስ ነው ይህን የሰጠኋቸው። መጀመሪያ በነበረው አመራር ያው የሚመራውም በኢማም ነው። ኢማሞች በመድረሳ ጉዳይም ሆነ በአዛንም ሆነ በሶላትም ሆነ በማንኛውም እንትን የምንጠቀይቀውም ኢማሞችን የምንሰራውም የሚሰራውም ኢማም ነው። አሁን ከጊዜ በኋላ እኛንን እንትን ማለት ያለብን እንጂ በሚል ነው ኮሚቴ እኛ ራሳችንን የምንሰራው ራሳችንን የምንቀይረው ምንድን ነው እናንተ የምትቀይሩት የምትቀይሩበት ምክንያት ምንድን ነው የሚል ጥያቄ ስጠይቅ መዋቅር አለ፣ የራሳችን መዋቅር። እኛ መዋቅር የሚባል ነገር አናውቅም። እንዲህ ሸሪአ የሚመራው ኢማም ነው። ከማን ጋር ከኮሚቴ ጋር ተወያይቶ ነው መስራት ያለበት እንጂ አንዱን አንስቶ አንዱን አስቀምጦ አንዱን የሚባል ነገር ይሄ ነገር የለም። በሸሪአችን እኛ ይሄ ነገር የለም። እንዴት ነው ይሄን ነገር የምታደረጉ? ይሄ ከሆነ እኛ ምን እናድርግህ አለኝ፣ የክፍለ ከተማው መሐመድ ቅዮ። ምን እናድርግህ እኛ ሰው ኢማም እኮ ታልወደደው ግድል አሰግድ የሚባል የለም አይ እንደዛማ ከሆነ ጀማአ እየጠየቀኝ ነው። ወደ ጀማ እናቅርበውና ጀማ እንፈልገው ካለኝማ ችግር የለውም ስል ይህንን ነገር እንቅስቃሴ ብታደርግ ያው ችግር እንዳይደርስብህ አርፈ ብትቀመጥ ይሻላል የሚል ነው ኮሚቴ የሰጠኝ ምላሽ ማለት ነው። ስለዚህ እኔ ያው ምክንያቱም ከአሁን ቀደምም ኢማም የተገደለበት ነው። ለሊት እየመጣ ድንጋይ የሚወረወርብኝ ቦታ ነው ያለሁበት ቦታ ማለት ነው። የመስጅድ ቦታ ነው። ከዚህ ቀደም ኢማም ተገሏል። አሁንም ድንጋይ ሌሊት ይወረውሩብኛል። ስለዚህ እንትኔም በማፍራት ዝም ብየታቀብ ዝም ብየተቀምጫለሁ። በፊቱ አመራር ማለት ጥፋት እንኳ ቢኖረው ጠርቶ ነው የሚጠይቃል። ጥፋታችሁ ይሄ ጥፋት አለባችሁ አስተካክሉ ይባላል። እናስተካክላለን እናስተካክለው ካለን የማናስተካክል ከሆነ ደግሞ ከዚያ በኋላ ነው እርምጃ ይወሰዳል ተብሎ የተሰጠን መመሪያ እንኳ ራሱ ማለት ነው። እና ይሄ ነው ያለው ሁኔታ እሱ ሮቴ ጥሩ አካባቢ ላይ እንደው ማህበረሰቡ ምን ይመስል ነበር? መስጂዱ ምን ይመስል ነበር? ብስሚላ ቅድመ መጅሊስ፣ አሁን ያለው መጅሊስ በሪፎርም ምክንያት ከመምጣቱ በፊት የነበረው የጀማአው መሐባና በኢማምና በጀማው መካከል ያለው ግንኙነት ይሄ ነው ብሎ መግለጽ በጣም ይከብዳል። ያለው ፍቅር፣ ያለው መሐባ ሰው እስከ ሰባት በላይ እየረድን ነበረ። መውሊድ ምናወጣው ሰባት ትላልቅ ሰንጋዎች፣ የሐረር ሰንጋዎች እና ሌይለተልጁሙዓ ሀሙስ ሀሙስ ማታ ያሲን ይቀራል፣ ተወሱል ይባላል፣ በርዘንጂ ይቀራል። የሚቀሩ የሆኑ በመሸኮቻችን አድራዬ ናቸው። ጀማው እንዳለ ከቡ በቃ የመስጊዱ ግማሽ ያክል ሰው ይቀመጥ ነበረ። የነበረው ሀለት ማለት ነው። ከዛ ይህ መጅሊስ ከመጣ በኋላ ያው እንደሚታወቀው ማህበረሰቡ አይወደውም። ይሄ ይማምናምን የሚባለው መጀመሪያ ጀሌዎቻቸውን በአካባቢ ያሰማሩና ስሜ ማጥፋት ነገር ይሰራሉ። እንደዛ አይነት ነገር ያደርጋሉ። አሁን በሰሞኑ ራሱ እዛ አካባቢ የሆኑ ጓደኞች አሉኛ አንዳን ሲታመሙ ችግር ሲደርስባቸው ም ስታመም ችግር ሲደርስብኝ ማህበራዊ መስተጋበር አለ ነው ያኔ፣ አንዳንድ ነቅሶዎች በሚፈጠሩበት ሰዓት ወደ ቃልቲ ስመጣ ልትመለስል ነው ብሎ የሚናፍቅ የሆነ ጀማ በጣም ብዙ ጀማ አለ። ቀልቡ ተሰብሮ መስጊድ የተው ማለት ነው አብዛኛው ሰው በአሁን በተቀየረ በሆነው እነሱ አካሄድ ሰለፍ እያበለው ባስንበት በሆነው ሰው ተማሮ ልመለስ ወይም ደግሞ እዛ አካባቢ ተመልሽ እንዲገባ የሚፈልጉ ጉጉት ያላቸው ሰዎች በጣም ብዙ ሰዎች አሉ። የነበረው ፍቅር ይሄ ነው ተብሎ የሚገለጽ አልነበረም። መጅሊሱ ከመቀየሩ በፊት የነበረው ሀለት ማለት ነው። ምን ምንድን ነው ሪፎርም ከተባለ በኋላ የተከሰቱት ነገራቶች ምንድን ናቸው? እንግዲህ እንደ ብርሃን መስጊድ ከሪፎርም በኋላ ወይም ደሞ ተሐዲሶ ከሚባለው በኋላ ብዙ ነገራቶች ናቸው የተከሰቱት በኛ ላይ፣ በተለይ ያው በሱፊያ ላይ እና በጣም ትክክለኛውን ሐቁን እውነተኛውን የዑለማዎችን ዲን በትክክል የሚያስፋፋ ሰው የሚናገር ሰው ብዙ መከራ የሚደረስበት እንደነገር ከቅድመ መጅሊስ በስተፊት የነበረው ኢብራሂም መስጊድ አሕዋሉ በጣም ደስ ይል ነበር። መውዲዱ ሌላ ነው በቃ እንደገና ደግሞ የተለያዩ ለይለት ርጅማው እንደሱ የተለያዩ በጣም ደስ ነበረ መሀባ ነበረ። ነገር ግን ከዚያ በኋላ የተከሰተው ነገር ምንድን ነው ያው አዲስ ኮሚቴዎች የሚባሉት ነገር ተዋቀሩ ከዚያ በኋላ እነዛ ደግሞ ምን ማድረግ ጀመሩ አዲስ በእኛ ላይ ሌላ ኢማም መመደብ ጀመሩ እነዚህ ኢማሞች ደግሞ ወይም ደግሞ አዲስ የተመደቡት ኢማሞች ያው ዋቢያ ናቸው እነዚህ ሰዎች ቀን ቀን አሁን በእኔ ላይ እየደረሰብኝ እዚህ ባ መስጊድ ቀን እንዳሰግድ አደር ሌላውን ትቼ ነው። ብዙ ነገር አለ። ቀን ላይ እሱ እንዳሰግድ ብለው ኮሚቴዎች ይሄ ኮሚቴ አለ የወረዳ አምስት የወርቁ ሰፈር ወይም ደግሞ የአቃቂ ቃሊቲ ወረዳ አምስት የነሱ የወረዳው አመራጅ ኮሚቴዎች ተሰብስበው ኢማም ሊመድብ ነው ቀን ቀን የሚያሰግድ ብለው በግድ ሰበሰቡን። ከዛ በኋላ ማን እንደሚያሰግድ ቀን ለዚህ ማን እንደሚያሰግድ ነገሩ እነሱ አዲስ ብሎ ያመጡት ኢማም ወይም ደሞ ዋህብያው ኢማም ማታ ማታ እንዳሰግድ ማለት መግሪብን፣ ኢሻ ከዛ ሱብህን እንዲያሰግድ አደረጉ። ይሄን ያደረጉ ይሄን እንደሚያደርጉም እኛም እናቃለን። በፊትም ተጽዕኖ ነበር፣ በተለይ በኔ ላይ ማለት ነው። እዛ ኹትባ አስቀድ ኹትባ እንዳልከጡ እኔ እኔ ኹትባ ያው ኹትባ ነው ሲከጡ ነው ሶስት አመት ነገር ግን ቁጥባን እንዳልከጡ ቤት ከሀያ በላይ ኢማሞችን ከተለያየ ቦታ እያመጡ ነው። በቃ ሳምንቱ በሳምንት እንዳልከጡ እነዛን እየመረጡ እየመረጡ የራሳቸውን ሰው መጨረሻ ላይ አንድ ሰው መረጡ። አሁን እንደውም ሌላ ሁለተኛ ተመድቧል። እኔ በእኔ ጊዜ ከስምንት ወር ወይም ደግሞ ከሰባት ወር በፊት የነበረው ነው፣ ከመፈናቀሌ በፊት የነበረው ነው። አሁን ከተፈናቀቁ በኋላ ደግሞ ሌላ ጭምረዋል እና ያንን ሶስቱን አውቃት እንዲያስግድ ያው ጫኑብኝ ማለት ነው። እሱ ምንድነው ግጽ ነው ከሶላት በኋላ ዱ ይደረጋል አሚንላል ህዝቡ አብዛኛው ሱፊ ነው እዛ አሁን ገ ከሀያ በላይ አይበልጡም ወርቁ ሰፈር ያሉት ወሀቢያዎች ማለት ነው እነዛ ግን በተለያየ ከሌላ ቦታ ነው የሚመጡ ከሌላ ቦታ እየመጡ በተለያየ ነገር እየተላኩ ወጣቶቹ እኛም በማስፈራረት ከዛ ኮሚቴዎቹ ደግሞ ጫና ያደርጉ በል ወረዳ ምስ ካላደረግ እንደዚህ ነው ከዛ በኋላ ያው ረመን ነበር እንዳጋጣሚ ያን ረመን ላይ ስምንት ረካ የሚሰገ ስምንት ረካ መሰገድ ሲኖርበት አንተ ሀያ ሶስት ረካ እንዲሰገድ አድርገሃል ስለዚህ እርምጃ ይወስድብሃል ብሎ የወረዳው መጅሊስ አመራር፣ ስሙን አሁን መጥቀስ አልፈልግም፣ ግን እሱ ይሄን በማድረግ ብሎ ብዙ ነገር አስፈራሩኛል። እና ይሄን እኛ ምንህን ካላደረግ ያው የሚደርስብህን ነገር ራስህ ታውቃለህ አለ። ከዚያን በማድረግ ኢማምን አደረጉት። ዱዓ እንዳላደርግ ነው ቁኑት ሱቢህ እንዳላደርግ ነው። እችም ሁሉ አስቀድሞ ቁኑት ለምን ታደርጋለህ፣ ዱዓ ለምን ታደርጋለህ የሚል ሁሉ ማስፈራሪያ ደርሶብኛል። እና በዚህ የተነሳ ያው ሰውየውን ሶስቱን አውቃት እንዲያሰግድ አደረጉት። ከዛ እሱ እዛ ገባ። ከዛ በኋላ ደግሞ ቀን ቀን ላይ እኔ በማሰግድበት ቦታ ደግሞ የዛ ያሳያን ሰው ቀን ዙህር አሱር በማሰግድበት ሰዓት፣ እኔ በማሰግድበት ሰዓት ይመጣል ልክ ሙአዚኑ ይቃም አድርግ ልስል ይመጣልና ሚሕራቡ ላይ ይቆማል። ያለው ወጥ ምርምር ነው የምንነግርህ ያው ይተላከው ከዛ በኋላ እዛ ይቆማል ያ እኔ ቦታ ላይ ሱና ይሰግዳል። ምሕራብ ራይ ይሰግዳል። ከዛ በኋላ ይቃም አድርግ ይላል። ከዛ በኋላ ይቃም ድርጋድ ያሰግዳል። ፕሮግራሙ ይሱ አይደል? የተባለው ያው በስብሰባ ላይ ውስጡ ሌላ ነው የሚሰሩት። እሱ ግን ወጥመር ነው፣ ያ ወጥመር በመካከል ላይ ብዙ ነገር አለ። እናስመጥተዋለን፣ እናስይዘዋለን በፖሊስ። ከዛ በኋላ ደግሞ እሱ ጋር እንትን የሚሉትን ደግሞ አብረን እንትን እላቸዋለን። ነው እኔ በደረስነት ያደኩ ገና ከአስራ ሦስት አመት ሲሆነኝ ገና ሰፈር ነው ከቤቴ ከቤተሰቦቼ ሰፈር ቁርአኑን ብዛው ቤተሰቦችን ጋር አሰጥም ከዛ በኋላ ወደ ሰፈር ነው። ያን አላውቅም እስካሁን ድረስ በደረስ እንትን ላይ ነው ነው። እና በዛ የተነሳ ያው እነሱ ያንን አደረጉ። ከዛ በኋላ ቀስ በቀስ ያው ቦታዋን ያዛት። ይሄ እኔ ቁጥባም ሆነ ቀንም ማሰገድ ይላል። እንኳን መግሪብ እንሻሽ። ከዛ በኋላ ያው ያዙት። ከዛ ምክራቸው፣ ሁኔታቸው ምንድን ነው? እኔ ለምን ታሰግዳለህ? በእኔ ቦታ እንድንፈር በዛ ሰዓት ደግሞ ይሄን ካልኩኝ ደግሞ ወጥመዳቸው ሌላ ነው። እኔ ከዛ ቦታ ላይ ማስያዝ ወይም ደግሞ ስሜን ያው ረብሻል በሚል እራሳቸው ለመረበሽ ለማባረር ለማስባረር ለማስመጣት እንደሆኑ ይሄ ግልጽ ነው ይሄ እናወቅኩኝ አንዳንድ ሰዎችን አማከርኩ እንዴት ነው ይሄ ነገር በቃ መጅልስ ጋር ይሄ አማራ ይሄ አልኩኝ መጅልስ ምናልባት ወደርሶ ልምጣና እርሱ የነበሩበት መስጊድ አለ እንደው ከመጅሊሱ ሪፎርም ካለው ወይንም ተሃድሶ ብሎ ካለው በኋላ እንደው የተከሰተው ነገራቶች እነሱን እንደው ብናብራራቸው ወደ ህዝብ ቢደርሱ ምንድን ናቸው በጣም ነው የተቀየረው ምክንያቱም ተሀድሶ የሚለው እውነታቸውን ነው እያደሱ ነው ያሉት ምክንያቱም በማስፈራራትም ሆነ እንደገና ጀማዓቸውንም በማጠናከር ሆነ እነሱ እያደሱ ነው እንግዲህ ካላህ ዘንድ ያመቸ ው አናሩግም እንሻላህ እንታደሳለን እኛም እያልን ነው ካላህ እየጠበቅን ነው እንጂ ማለት ነው ምክንያቱም አሁን እሳቸው እንደተናገሩት ያው አንድ ኢማም አመጡ። ከእኔ ጋር የሚሰሩ አንዲ ሸረሸድ የሚባሉ ኢማም ነበሩ እና እሳቸው ሶፍያ መሆናቸው ሲገባ በጣም ቀልቻ ናቸው። ከቅራአት እንደጨረሱ ነው ዝኛ ጋር የመጡት። ከመጡ በኋላ ሁኔታቸውን አዝማሚያቸውን ሲያዩ ሱፍ እያንትን ነው ያላቸው፣ እና አልገጠማቸውም። ስለዚህ በዚያ ቢሏቸው፣ በዚህ ቢሏቸው፣ በዚህ ቢሏቸው አስተዳደሩ ምንድን ነው ያላቸው፣ አስፈራራቸው። የሚገርም ነገር ቤት አለ እንትናለ ብሎ ካመጣቸው በኋላ ሲያስፈራራቸው እኔ እነዚህ ጋር መኖር አልችልም፣ እኔ በራሴ መልቀቅ አለብኝ ብለው ለቀቁ። ሲለቁ ከወደ ቃልት አንድ ሺህ አመድ የሚባል አመቱት ሲያመጡት፣ ቤት ኪራይን ከፍልልሃለን አስቤዛና ሟላልሃለን አሉና አመጡት። ካመጡት በኋላ እኔ ጋር እንዳይገናኝ ያደረጉት የሚገርመው ነገር ማለት ነው። እኔ ጋር ካወራ ሹራ ሊያደርግ ነው እኔ ጋር አፕሮፎኔን እንዲሄድ ምንድ ነው ሸአነህ ምንድ ነው ብዬ ጠየቁ። ስጠይቀው ግልጽ አድርጎ ነገር በቃ አቶ ገሌ አቶ ገሌ እንዳታወራ ብለውኛል እኔ ሻመዴ እኔን አትወቀሱኝ፣ ምናምን የማለት ደረጃ እና አንተ ወንድምህን እነሱ ቁራሽ በሚጥሉልህ እንትን ወንድምህን ትጉዳለህ፣ እንዲ ለምንድን ነው ይህን ታደርጋለህ? ብዬ እኔም እሱ ጋር ተጣላን። መጨረሻው አልተሳካልኝም። ማለት ያው እነሱ የራሳቸውን እንትን አትራይተዋል። ትንሽ ተቆዩ፣ በኋላ በፍረቃ የሚያደርገው ኮሚቴ ነው ያው የተቀየረው ኮሚቴ ነው እዚያ ትንሽ ተቆዩ። በኋላ ምን አደረጉኝ? በፈረቃ እናስግድ ያልኩና ጠየቁት እንትኑ ማለት ነው ኢማሙን ዋና ኢማሙ እኔ በምክትል ነው ማገለግለው ስለው አይቻልም ምን ችግር አለ እኔ በአስሰግድ ካለሁ እሺ ካለ ታስሰግድ ያለህ ከሌለህ እሺ ሌላ ታስገባ እኔ እንትን ብለህ ታሄድ ያለ እንትኖች ስላሉ ሀፊዞች ስላሉ እነዚህ ሀፊዞች ናቸው ማስገድ ያለባቸው ብለው ኢማ እንትኖቹ አስተዳደሮቹ እና ኮሚቴዎቹ ይህንም ብለውኛል አለኝ፣ እና ምክትል ኢማም መሆኔን ታውቃለህ አታውቅም? እያስጠይቀው አይ እሱማ አውቃለሁኝ። ታውቁ ካሌ ለምንድ ነው አንተ ባህቃሪ እንትናነ ለምን ለምን አንተ ማዕከሉን ለምን እንዲ ስታደርጋለ የሚል እሱ ጋር ተጣላን። እዛ መጨረሻው ያው ዞሮ ዞሮ አላየሀል እንደዚህ እያደረጉ መጨረሻ አመጡና ሌላ ኢማም አርባ አምስት ሺህ ብር እየከፈሉ ነው። እኛ ወየት ወርቃቸው አለ ጅብ ጋር ነው የሚማድረው የሚገርመ ነገር ማለት ነው። ጅብ በር ላይ ነው ብሎ የሚያድረው ስለዚህ እንዴት እንዴት ታደርጋላችሁ ብዬ በምንጠይቃቸው ሰዓት አይ እኛ የፈለግ ነው ነው የምናደርገው የፈለግ ነው ማለት ነው ማለት ነው። እኔ ደብዳቤ ሳሳያቸው ደብዳቤው እንደውም የተጭበረበር አስመስለው ነው እኔ እንትን ያሉኝ ማለት ነው። ቅጥር ደብዳቤ ይኸው አለኝ። አይደለም ወይ ቅጥር ደብዳቤ? መጅሊሱ አይደለም ወይ የቀጠረኝ? አስተዳደሩ እኔ ተገባሁ በኋላ ነው የገባው። ቅርብ ሰዓት ነው የገባው። እኔ የተገባሁኝ ደብዳቤ ምክትል ኢማም የሚል ለእኔ አልተሰጠኝም የሚል ቃል ሰጠኝ። ለአንተ እኮ መሰጠት ግዴታ የለበትም ግዴታ የለብህም አንተ፣ የዛን ሰዓት ስላልነበርክ ደብዳቤ ለአንተ መሰጠት ግዴታ አልነበረም። የመጣኸው አሁን ነው። አስራ ሁለት ወደ ስምንት ዓመት ስቀመጥ መስጊድ አይቼህ አላውቅም። ተወክልህ ስትመጣ ነው መስጊድ መግባት ጀምር ከሆነ የማቀው ይሄንን ነው። ስለዚህ ይሄ ነው በየመልሰስ ዘጠው በቃ በቃ እንግዲህ ከፈለክ ሌላ እንፈልግልሃለን ካልፈለክ የራስህ ጉዳይ አሉኝ። ተነስቼ ወጣሁኝ። ያው ከወጣሁ በኋላ ዝም ብዬ ነው የተቀመጡት። ምክንያቱም ሌሊት ድንጋይ ወረወረብኛል። እንደገና ኢማም የተገደልበት ቦታ ስለነበረ ያው ፍራቻም ስለነበረኝ ምንም ማድረግ አልችልም ብዬ ዝም ብዬ ተቀምጫለሁ። እኛው ዘጓለበት ቦታ ማለት ነው። ሪፎርም ከመጣ በኋላ እርሶ እንደነበሩበት መስጅድ እንደው የታዩት ሂደቶች ምንድን ነው? ያው ብስሚላ አልሐምዱላሁ ቅድም ወንድሞቼ እንደገለጹት ይህ ሪፎርም የሚባለው ነገር የሃይማኖት ግልበጣ ወይም ደግሞ ሃይማኖትን በሌላ ሃይማኖት የመተካት ሂደት በዓይናችን እያየን በጆሯችን እየሰማን ያለ ነው። ከሪፎርሞቻቸው አንዱ ሀያ ረካ የሚሰገድበት መስጊድ ነበረኛ ያለን ማለት ነው። አሁን ከስምንት በላይ መስገድ ወንጀል፣ ክልክል ከስምንት በላይ የሚሰግዱ ሰው ጀሀነም ይገባል፣ በነሱ አባባል ማለት ነው። ከሰላት በኋላ ዱዐ ማድረግ ጀሀነም የሚያስገባ ነው፣ በነሱ አባባል ድሮ ቀደም ወንድሞቼ እንዳሉት ቁኑት ይቀራ ነበር። ቁኑት የሚቀራ ኢማም ወይም ቁኑት የሚቀራበት ከሆነ ሰላቱ በኩል አይደለም፣ ቢድዓ ነው፣ ባጢል ነው። በነሱ አባባል ነው እያልኩ ያለሁት። ሌላው ከመግሪብ እስከ ኢሻ የሚደረጉ የነበሩ ነገሮች በሙሉ የጀሀነም የሚያስግቡ ናቸው፣ ተትተዋል። በጣም የሚገርመውና በጣም የሚሰቀጥ ደግሞ ባለፈ ረመዷን ሶስት ረመጣኖች ሆነዋል። አሁን ከዛ መስጊድ ከወጣው ሁለቱ ረመጣኖች እንደምንም ሰው እየተንገዳገደም ቢሆን ክፍተት አልፈጠረም ነበረ። በቃ በሁለቱ ረመጣን ግን የባሰ ሄዶ ባለፈው ረመዳን ደግሞ ይሄ በ2017 በነበረው ረመጣን ሀያ ሰባተኛው ላይል ሰው ሁሉ በጉጉት የሚጠብቀው ላይል ነው። ሀያ ሰባተኛው ላይል እንደሚታወቀው ሀገራችን ያለው ሙስሊም ማህበረሰብ በሙሉ በሶፍያ መሻይኮቹ አማካኝነት የሀያ ሰባትን ለይል ደረጃ በጣም ሲሰማ ስለነበረ ለይለቱል ቀድር ይገኝበታል ተብሎም የሚጠበቅ ለይል ነው እና ኢባዳ የሚያደርግበት ለይል ነው። የዛን ቀን የከርሰ ምድር ውሃ ልናስወጣ ነው በሚል ገንዘብ ስብሰባ አራት አምስት ሆነው ነው የሚቆሙት። አካውንት ሲናገሩ ብቻ ወደ ሶስት ሰዓት ተኩል ደረሰው። አካውንታችን ይሄን የሚያስገቡ አራት መቶ ሺህ ብር ነው። አራት ሰላት ምስገድ ሲሻሳ ሲሰገድ አራት ሰዓት ደርሷል። ይሄ ከሪፎርሙ አንዱ ይሄ ነው። ከኛ ኢሻ አላህ ምን ይፈልጋል? አረ ዛሬ ሀያ ሰባተኛው ላይ ነው፣ ድዋ እናድርግበት ለይለተል ቀድር አታስመልጡትም። የእኛ ለይለተል ቀድር ዛሬ አራት መቶ ሺህ ብር ነው። ከነ ድምፃቸው ማቅረብ እንችላለን ተቀርጾ ቁጭ ብሏል። እና የዚህን አይነት ሪፎርም ነው እያካሄዱ ያሉት ሌላው ቀደም እንደተባለው መድረሳ ሳይቀር ሪፎርም አድርገዋል። የዳዕዋ ጀማዓ መርከዝ አድርጎ የሚጠቀምበት የነበረ ሰፊ ክፍል ክላስ ነበረ። እሱን የዳዕዋ ጀማዓ እኛ አንተና እንነካሃም የሚሉት ነበረ፣ መጀመሪያ ሳያስወጡኝ በፊት እኛ እኮ የምንፈልገው ከኢማሙ ብቻ ነው። ኢማሙ ብቻ ነው እንጂ የምንፈልገው የዳዕዋ ጀማዓ ማንም አይነቃው። ዳዕዋ ማን ነው የሚነቃው? ዳዕዋ ሶስት ቀን ምናምን አራት አርባ ቀን መውጣት ምናምን ነገር ማን ነው እሱ የሚከለክለው? እሱን የሚከለክል ካለ ቅድሚያ እኔ ነኝ። ከኮሚቴነት መለቀው ይላሉ ኮሚቴው ወጣጥርቦ የተሾሙት በኋላ እኔን ካስወጡኝ በኋላ ሄደው መርከዙን ነው የቆለፉባቸው በቁልፍ ላይ ቁልፍ። ማን ነው እንዲያላላችሁንም ነበር አቅ አክዝም በርሱ ነው ፖለቲካችን ነው። እቃ ና አውጣልና ድስቱን ይሄ የዳዋ ጀማ የሚጠቀምበት እቃ አለ አይደለም፣ የጉታ ጋዝ ምናምን፣ ትሪ የሚባሉ የሚሆኑበት ወዳብራ ይዞት ነው ወደ ውጭ ወረወሩ ክፍል ክፍል ክፍል አድርገው በሌላ በኩል ደግሞ ግንቡን አፍርሰው በር አድርገው የሴቶቹ መገሪያ እና የወንዶች መገሪያ ብለው ምን የነበረውን የሱፍያ አካሄድ በሙሉ ጀህነም የሚያስገባ መንገድ ነው። አዲስ ሪፎርም በአጠቃላይ ሪፎርም ተሀድሶ የሚባለው ነገር እኔ እንደ ሸሪያችን ብንወስደው ነቢዩላ አደም የተላኩበት የሆነው መንገድ ነቢዩላ ሺስ መጥተው እኔ ተሀድሶ ላደርግ ነው አላሉ። የአባታቸው መንገድ ነው ያስከተሉት። ነቢዩላ ሺስ ሲያደርጉት የነበረውን መንገድ ነቢዩላ ድሪስ መጥተው እኔ ተሀድሶ ነኝ አላሉ የነበረውን እስልምና ነው ያስቀጠሉት። አይደለም እንዴ መቶ ሀያ አራት ሺህ ነብይ በተናተና ሲላይ ሁሉም ነብይ የተጣራው ወደ አንድ ሃይማኖት እንጂ የነበረውን ነገር አውድሞ ሌላ ነገር ያስቀጠለ ነቢይ ያለ አይመስለኝም። ምናልባት አንዳንድ ፍሮዎች፣ አንዳንድ አህካሞች ድሮ በነቢዩላ ሙሳ ዘመን፣ በነቢዩ ኢሳ ዘመን በቀን ሁለት ሰላት የሚሰገድ የነበረ ከሆነ በእኛ በእስልምና ሸሪያችን ደግሞ አምስት ሰላት ሆኗል። ይሄ ሊሆን ይችላል። እንጂ አቂዳን በተመለከተ ሁሉም ነቢያቶች አላህም በቁርአን ውስጥ ቁል ማ ኩንቱ ቢድዓ ሚን ሩሱል ይነል። ስለዚህ ከነቢያቶች ከመልክተኞች የተለየ ነገር ይዤ አልመጣሁም ብለህ በላቸው ነው ሚለው። ባይገርም አሁን የሱፍያን መስጊድ አንነካም ብሎ ሲሉ በአንደበታቸው ነው ያሉት ያልኩት፣ ዋህብያ ወይም ሰለፍያ ብለው የሚጠሩቱ በነሱ አባባል ሰለፍያ አይደሉምስ በእነሱ አባባል ሰለፊያ ብለው በሚጠሩት በሆነ መስጊድ አንድም ሪፎርም አልተደረገም፣ ኮሚቴም አልተቀየረም፣ ኢማምም አልተቀየረም፣ ሙአዚንም አልተቀየረም፣ ዘበኛም አልተቀየረም። ሪፎርም የሚባለው ነገር በሙሉ ወይም ተሃድሶ የሚባለው ነገር በጠቅላላ እያካሄዱት ያለው የድሮ የመሻይኮቻችን መንገድ የሚፈጸምበት የሚደረግበት በሆነ መስጊድ ነው። የአሱንነ ወል ጀማአን አቂዳ ለመበከል ያንን መስጊድ ነው እየወረሩ ቅያሬ የሚያደርጉት እንጂ አሁን እናውቃለን፣ የትዩ ጋር እንዳለ የሰለፊያ መስጂድ አየር ጤናን በተመለከተ ለምሳሌ እናውቃለን። አንድም ነገር የተነካ ነገር የለም። ለምንድን ነው በሱ ሪፎርም አይገባውም? ሪፎርም ከተባለ ሁሉንም ሪፎርም ማድረግ ነው። እንደው እንቀይር እንኳን ቢሉ የዛን የነበረውን የዋሃብያን አመለካከት የያዘ ሰው እንጂ የሚቀይሩት፣ ግልጽ ነው እንጂ ድሮ ዱዓ አያደርግም ነበረ የዋሃብያ። አሁን ዱዓ የሚያደርግ ኢማም አይቀይሩበትም። እና በጣም ያሳዝናል። ይህ ሁሉ ሲሆን ደግሞ በፖሊስ ካቴና ታስ ፖሊስ አስፈራርቶ ስቦሆን ቅዱስ ፓትሮል ሶስት አራት ፓትሮል አንድ ኢማም ከስራ ለማገድ ወጣት አደራጅተዋል። እንፈራዋለን በሚል ምን አይነት ፖሊስ ምንድነው? ኢማም እኮ በወር ከሚሰጡት አምስት ሺ ብር በስተቀር እኮ ሌላ የሚገዛበት አንድም ነገር የለውም። ያቺም አምስት ሺ ብር ዘይትና ከሰል ከገዛበት በኋላ ጤፍ መግዣ ኮል ሊላ ወረሱል በሉልኝ እያለ እየለመነ ኮ ነው የሚኖሩ የአገራችን ኢማም። በአምስት ሺህ ብር ደሞዝ የሚኖር ዛሬ ማን ነው ያለው? በዛሬ ኑሩ እና በየትኛው አቅሙ ነው ወጣት የሚያደራጀው? ወጣቱ ለዲኑ ስለቆመ አሁን እዚህ ጋር የተባረርኩበት እንትን አለ ወንጀል ብሎ የዘረዘሩት አንደኛ በየሳምንቱ ጁሙዓ ኹጥባ ስትቀራ ማህበረሰቡን የሚከፋፍል ነገር ትቀራላል። ምንድነው ነቢ መጀን ማለት ይበቃል አይበቃም የምትሉ ካላችሁ አምጡ ኪታብ አቅሩን። ምናልባት እኛ እውቀት አንሶን ሊሆን ይችላል። በምታቀሩን ኪታብ መሰረት እንከተላችሁ ነው ያለው። ቀብር መዘየር ይቻላል ነው ያለው። መውሊድ ማክበር ይቻላል በቀራ ነው። እኛ በደረስንበት ምናልባት ያልደረስንበት ነገር አልፋችሁን ሄዳችሁ ከሆነ አምጡ ኪታባችሁን አሳዩን ትክክል መስሎ ከታየን እንከተላቸዋለን፣ ብለን ነው የተናገርነው። ይህን ማህበረሰባችን ደግሞ ቃል አስጨበጥን። የምን ከቲብ ነን? እውነታውን ነገር ለህብረተሰቡ ጅሙዓ ጅሙዓ፣ በሳምንት ጅሙዓ ነው መስጊድ ሙልት የሚለው ያን መስጊድ፣ ሴት ወንድ ሳይቀር መስጊድ የገባ የሆነውን ሰው የያዘውን አቂዳ የያዘውን እምነት የነበረበትን መንገድ ከቁርአን ከሐዲስ አስደግፈን ትክክለኛ ነው ይሄ፣ እንዳታፍርበት ይዘኸው ተራመድ ማለት ማህበረሰብ መከፋፈል ሆኖ ከተገኘ በእምነቱ የላላ ዝም ብሎ አለ አይደለም አድርባይ የሆነ እስላም መፍጠር ይሆናል። እምነቱ ለአኺራ ይጠቅመኛል ብሎ የያዘው የሆነው እምነት እርግጠኛ እንዲሆንበት ከቁርአን ከሀዲስ ማስረጃ አወጣተን እነሱ አይቻልም፣ አይበቃም የሚሉት ነገር ይበቃል ብለን የተናገርነው እንጂ ህብረተሰብን አልመጠበት። ሌላው ደግሞ ወጣቶችን በማደራጀት አዲስ በሪፎርም አማካኝነት የተቋቋሙ ኮሚቴዎች ስራቸውን እንዳይሰሩ አስተጓጉለዋል። ባይገርመው ኮሚቴ ሳይሰየም በፊት ነው እኔ የተባረርኩት። ግን ሰይመዋል፣ በውስጥ አዋቂነት አምጥቶ ወረቀቱን አልሰጡም። ኮሚቴዎችም ስራቸውን አልጀመሩም። ስራቸውን ሊጀምሩ ማህበረሰቡን ፈርተዋል። ስለዚህ ማህበረሰቡን የፈሩት ኢማሙ በትክክል ከኢማሙ ጎን ሆነው እኛን ሊያግዙን ስለማይችል፣ ማህበረሰቡ ሊቀበልን ስለማይችል በሚል መጀመሪያ ኢማሙን እናንሳ ነው የተባለው እኔ አዲስ የተሾመ የሆነው ኮሚቴ ወጣት አደራጅቼ አትገባም ብዬ የመከላከል ፖሊስ የለኝ፣ አቅም የለኝ። የመጅሊስ ሰራተኛ ነኝ፣ ቅጥረኛ ነኝ። መጅሊስ ነው የሚከፍለኝ። ቅጥረኛ የሆነ ሰራተኛ እንዴት የተሾመ የሆነን አካል ዞር በላ፣ አትገባም ብሎ የመጋፈጥ ወይም ደግሞ የመከልከል ስልጣን ሳለው የለውም። ያንን ወጣት አደራጅ ኮሚቴን ሶስተኛ ደግሞ ብሎ የከሰሱት ምንድነው፣ በመስጂድ ውስጥ ያኔ ምንድን ነው በረሞዷን ረመን እንደወጣ በሸዋል 15 ነበረ ነበረን ደብዳቤ የሰጡኝ። ረመን ላይ የመስጊዱ ኮሚቴ ሀፊዞችን አዘጋጅቶ ተራው የሚያሰግዱ አዘጋጅቶ ሳለ አልቀበልም ብለህ ከስራህና ከራስህ ስልጣን ውጭ በሆነ መንገድ ሀፊዝ አዘጋጅተህ ኮሚቴ ያዘጋጀውን ሀፊዝ አልቀበልም ብለል ይላል ይሄ ወይኔ፣ ኮሚቴው መጥቶ ይሄ እነዚህ እነዚህ እነዚህ ሊያሰግዱ መደመናቸዋል ኡስታዝ፣ ምን ይላሉ ብሎ አልጠየቀኝ። ሀፊዛ ላስተዋወቀኝ ግልጽ ነው። ረመዷን ላይ የሚያግዙኝ ሁለት ሀፊዞች አመጣሁ እኔ የነበሩ ናቸው ሀፊዞቹ። ብዙ አካባቢ የሚኖሩ ናቸው። ያኔ ከዛ በፊት ደግሞ ሰባት ዓመት ከኔ ጋር ሲያሰግዱ የቀረቡ ናቸው ሀፊዞቹ። ሰባት ዓመት ረመዷን ላይ ግማሽን ያሰግዳለሁ፣ ግማሽ ነሱ ያሰግዳሉ። ዊትርን ያሰግዳለሁ። ፈርድም ደግሞ አንዳንዴ ያግዙኛል፣ አንዳንዴ እኔ እገባለሁ። ረመዷን ላይ ስለሚደክም ማለት ነው። ያኔ አንተ እኛ ኮሚቴ ያዘጋጀውን ሀፊዝ ትተህ በራስ ስልጣን ሀፊዝ አዘጋጅተ በማቅረብ ይሄናል እና የተከሰስኩበት የሆነው ክስ ማለት ነው ይህ ሁሉን የሚመለከት አይደለም እኔ ያላደረግኩት ነገር ነው ብዬ ብል ደግሞ በተለያየ ወቅት የተጻፉ ደብዳቤዎች ይጠቅሳል አንደኛው ፊት ነው የተጻፈው አንደኛው ኋላ ነው ሪያት ጀማል አብዳ ይላል ምንድነው ይሄ ምንድነው ቲተሩ ዋና ስራ አስኪያጅ የኔ ሪያድ ጀማል አብዳ። ለማንኛውም አላህ ይፍረድን ሁላችን።